ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች፣ ውድ የባሮ ሚዲያ ተከታታዮች በያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን፣ ለዛሬ ሰኞው ምሽት መጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋሉ። ባሮ ሚዲያ ላይክ፣ ኤር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ መረጃን የማስቀድምላችሁ ሰሞኑን በአማራ ክልል ላይ በተለይ በጎንደር ቀጠና በተደረገው ከፍተኛ ውጊያ ብልጽግና ፋኖ ጠፍቋል እያለ ቢፎክርም ሰሞኑን በተደረጉ ውጊያዎች ብልጽግና ደንግጧል ፋኖ ጠፋ የተባለው አልጠፋም ራሱን እያደራጀ የጠፋ መስሎ ነው ሲሉ እንግዲህ ብልጽግናዎቹ የተወያዩበት ሁኔታ መኖሩን የተሰማው ፋኖ መሳሪያ ከተለያዩ ቦታዎች ላይ ሲያስገባ ነበር ብለው ወሬ እየተናፈሰ እንደሚገኝም ነው የተገለጹ። በጎንደር እና አካባቢው በተደረገው ውጊያ የጎንደር ከተማ አስተዳደር አዲስ አበባ ተጠርተው ሄደው እንደነበር እና በደጋጋሚ እንግዲህ ወደ 17 ሺህ ጥይትም እንዴት ፋኖ እጅ ሊገባ እንደቻለ የተገመገሙበት ሁኔታ መኖሩ ተሰምቷል። የተገደሉ አመራሮችንም በዚሁ ረገድ ሀሳብ የተነሳበት ሁኔታ አለ። ጎንደር ከተማ በተመለከተ በውይይቱ ላይ እንግዲህ አንስቷል። ከዚህ በተረፈ የብልጽግና አመራሮች ቤተሰቦቻቸውን ወደ አዲስ አበባ እያሸሹ እንደሚገኙ መረጃዎች እየወጡ ይገኛሉ። ቀደም ሲል እንግዲህ አድፍጦ የቆየው የፋኖ እንቅስቃሴ ጎንደርና አካባቢው ላይ የድጋፍ ሰልፍ የኮሪደር ልማት ብይንፍል እናደርጋለን ብሎ አንዳንድ የልዑክ ቡድን ወደዛ አካባቢ ላይ ሄዶ ነበር። በወቅቱ እንግዲህ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ይደረጋል የተባሉ ሰልፎች እና አንዳንድ ዝግጅቶችም ተቋርጦ ወደ አዲስ አበባ እንዲመለስ ተደርጓል። ብልጽግናዎች በግልጽ ይህንን ጉዳይ ባያምኑ ከፍተኛ ተጽዕኖ ውስጥ እንደገቡና ምናልባት የቡድን መሳሪያ ውደድ ደቀት ውስጥ ተገባን ጉዳት ይደርሳል በማለት ነው እንግዲህ ነገር እየተቋረጠው በዛ አካባቢ እንግዲህ አንዳንድ የብልጽግና አመራሮች ከፍተኛ እንቅስቃሴ እያደረጉ እንደነበርና ባኖ አካባቢውን ለቆ ወደ በረሃ እንደሄደ ሲገልጹ የነበረበት ሁኔታ ነው ያለው። አሁን ግን በዛ ደረጃ የምክትል ጠቅላይ ሚኒስትሩ ውይይቶችን፣ አንዳንድ እንቅስቃሴዎችን አቋርቶ ወደ አዲስ አበባ መመለስ ሌሎች የብልጽግና አመራሮችን ድንጋጤ ውስጥ የከተተበትና ባኖ በከፍተኛ ሁኔታ ራሱን እያደራጀ እንደሚገኝና ጉዳዩ ወደፊትም ተስፋ የሚያስቆርጥ መሆኑ ሆኖ ስለተገኘ ተደናግጦ ተወያይቷል። እንቅስቃሴው ወደ በረሃ ሄዷል የተባለው ፋኖ ወደ በረሃ አልሄድም፣ አልተበተንም በመሳሪያም እራሱን እያደራጀ እንደሚገኝና በወታደራዊ ትጥቅ ብቻም ሳይሆን በወታደራዊ ስልጠናም በሚገባ ራሱን እያደራጀ እንደሚገኝ አረጋግጠናል። አላምንም ነበር ጎንደር ላይ በተፈፀመው ክስተት ግን ሁሉ ነገር አምነናል ሲሉ የብልጽግና አመራሮች ተወያይቷል። አንዳንዶቹ ቤተሰቦቻቸውን በክረም ሰበብ በማድረግ ወደ አዲስ አበባም እንዲሸሹ ያደረጉበት ሁኔታ ነው ያለው። እንግዲህ ሌሎች አካባቢ ላይ ያለው እንቅስቃሴ የጎንደርን አርያ መከተል እንዳለበት በርካቶች ሀሳባቸውን ሰጥቷል። በሌላ መረጃ በአማራ ክልል በአማራ ክልልን እንግዲህ በአምስት ክልል እና በሁለት ልዩ ዞን እናዋቅራለን ብለው መነሳታቸው ተሰምቷል። አድማጮቻችን፣ ተመልካቾቻችን ይሄ እንቅስቃሴ እንግዲህ ቀደም ሲል የታቀደ እቅድ ነው። የወዴድ ብልጽግናዎች ልክ ደቡብ ላይ የተፈጸመውን አይነት አድራጎት አማራ ክልል ላይ ለመፈጸም ከፍተኛ መነሳሳቶች ታይቷል። ጠንካራ ኃይል የተባለው እንግዲህ ደቡብን ቆራርጦ ሸንሽኖ በጣም አቅመ ብስ የሆነ ክልል ያደረጉበት ሁኔታ ነው ያለው። አሁን አማራ እንዳማራው እንግዲህ የጠየቃቸው ጥያቄዎች አሉ። የማንነት ጥያቄን ጠይቋል። የርስት ጥያቄን ጠይቋል። በርካታ ጥያቄዎች የአማራ ጥያቄዎች ሳይመለሱ የአማራን ጥያቄ ለማዳፈን አማራን በመከፋፈል ጥያቄው ውሃ እንዲበላው የማድረግ ስራዎች የተጀመሩበት ሁኔታ መኖሩን የተሰማው እንግዲህ አምስት ክልልና ሁለት ልዩ ዞን እናዋቅራለን ብለው የመነሳሳት አይነት ነገር አለ። ይህ አካሄድ እንግዲህ የአማራን የመበታተን ስራ ነው የአማራን ጥያቄ ፍሬ አልባ ለማድረግ የተቀደ እቅድ መሆኑን ከወዲሁ አንዳንድ አዋቂ ሰዎች እየተናገሩ ይገኛል። በሌላ መረጃ ህዋት አዳዲስ ሰራዊት በራያ ቀጠና አዲስ ዓለም ሰሌን፣ ውሃ ኮሮም፣ አሸንጌ ቀበሌ ሰራዊት አስሮዋል። እንግዲህ ህወሓት በውይይት ለሁለት መከፈሉንም ነው የተሰማው። ግማሹ ከፌደራል መንግስት ጋር እንሰራለን የሚሉ አሉ፣ ሌሎች ደግሞ ራሳችንን ችለን እንሰራለን የሚሉትም አሉ። በሐሳብ የተለያዩበት ሁኔታ መኖሩ ተገልጿል። አዳዲስ ታጣቂዎች ግን ወደ ድንበር መጠጋታቸው ተሰምቷል። ከዚህ ጋር ተያይዞ እንግዲህ ጀነራል ጻድቃን ከፌደራል መንግስት ጋር መስራታቸውን ተመልክቶ እንግዲህ በራያ ቀጠና የሚገኘውን ሰፊ የእርሻ ልማታቸውን የማንጎ እንዲሁም ትራክተሮች፣ ማሽነሮች እንዲሸጡ አድርጓል። የእርባታ ከብቶችን እንዲሸጡ ትዕዛዝ ተሰጥቷል። ጦርነት ከተጀመረ ሊወድምም ይችላል፣ ሊወረስም ይችላል የሚል ስጋት እንዳለ ነው እንግዲህ መረጃዎች እየወጡ የሚገኙ። አድማጮቻችን፣ ተመልካቾቻችን ጄኔራል ጻድቃን እንግዲህ ጠቅላይ ሚኒስትር አብይ አህመድ ፕሪቶሪያ ከፈረሙት ግለሰቦች መካከል ጀነራል ጻድቃን እና አቶ ጌታቸው ረዳ ከኔ ጋር እየሰሩ ይገኛሉ፣ እኔም ከነሱ ጋር እየሰራሁ ይገኛለሁ ማለቱ የሚታወስ ጉዳይ ነው። ምናልባት ጀነራል ጻድቃን አሁኑ ባለው የፖለቲካ አስተላለፍ መረጃዎች አንዳንድ እንቅስቃሴዎችን በቅርበት እየተከታተለ ስለሚገኝ፣ ይሄ እንቅስቃሴ በንብረቱ ላይ ውድመትን ሊያስከትል ስለሚችል አስቀድሞ የማሻሽ ስራዎችን እየሰራ ነው። መረጃ አለው። የማይቀር ነው ጦርነቱ። የምግብ በርካቶቹ በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። በሌላ መረጃ የህወሓትና የኤርትራ የጦር አመራሮችን ተገናኝቶ ተወያይቷል። ባድመ አካባቢ መንገድ እንዲከፈትም አዝዘዋል ተብሏል። እንግዲህ ሰራዊት የጋራ ስምሪት እንዲኖረው ተደርጓል ነው የሚለው እንግዲህ ከሚዲያም በሚዲያም በጋራ ለመስራት ተነቃንቋል የሚሉ መረጃዎች እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንግዲህ አገራችን አካባቢ ያለው የፖለቲካ አሰላለፍ ኤርትራና ትግራይ እንዲሁም አማራ ክልል ያለው ሁኔታ ከባድ ፈተና እየመጣ እንደሚገኝ መረጃዎች ያመላክታሉ። በሌላ መረጃ በኬንያ ድንበር ከባባድ መሳሪያ እየገባ መሆኑ ተሰምቷል ወደ ሀገር ውስጥ ሲገባ ልዩ እጀባ እየተደረገለት ይገኛል። ዘመናዊ የጦር መሳሪያዎች ናቸው እየገቡ ያሉ ተብሏል። ከዚህ በፊት እንግዲህ ከአዘርባጃ የተገዙ ከባባድ መሳሪያዎች የተባሉት በሶስት መርከብ መወረሱ የሚታወስ ጉዳይ ነው። የኤርትራ ባህር ላይ እንግዲህ ወደ ኤርትራ የባህር ክልል ገብቷል ተብሎ በዛ ነው የተወረሰው። አሁን እንግዲህ ይሄ ነገር አቅጣጫ የተቀየረበት ሁኔታ ያንን ግምት ውስጥ ያስገባ ነው ተብሏል። እንግዲህ በቦምባሳ አካባቢ እንዲገባና ወደ ሀገር ውስጥ እንዲገባ የተደረገበት ሁኔታ መኖሩን መረጃዎች ያመላክታሉ። ፊልድ ማርሻል ብርሃኑ ጁላ ለባህር በር መስዋዕትነትን እንከፍላለን ብሏል። ጠቅላይ ሚኒስትር በባህር በር በኢትዮጵያ ላይ ግፍ ተሰርቷል ብሏል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለእነሱ ብለን የምንተው ነገር የለም ብሏል። እንግዲህ የብልጽግና ባለስልጣናቶች በዚህ አይነት መልክ እየፎከሩ ይገኛሉ። ሌላው እንግዲህ እሌት ፎርስ እያዘጋጀን ነው ብሏል ብርሃኑ ጁላ። ወደ ቀይ ባህር መግባታችን የማይቀር ጉዳይ ነው ብሎ ከዚህ በፊት ሀሳብ ሲሰጥ እንደነበረ የሚታወስ ጉዳይ ነው። የቀይ ባህር እንቅስቃሴና ፉከራ ተጠናክሮ ቀጥሏል። ሌላው ሌተናል ጀነራል ጻድቃን በስምርት ትግራይ እንግዲህ ፓርቲ ስብሰባ ላይ ተገኝቷል። ትላንትና ስብሰባ በአዲስ አበባ ከተማ መካሄዱን ተከትሎ ነው እንግዲህ ጀነራል ጻድቃን የተገኘው። ሌላው የድሮን ጥቃት በመሸሽ የሱዳን ተዋጊ አውሮፕላኖች አስመራ አየር ማረፊያ እንደተሸሸጉ ጠዋት በነበረኝ መርሃ ግብር ላይ መረጃ ሰጥቻችሁ ነበር። እንግዲህ የድሮን ጥቃቱ ጠንክሮ ቀጥሏል የሚሉት በተለይ ሰው አልባ ድሮኖች አጥፍቶ ጠፊነት ስራ በብዛት እየሰሩ እንደሚገኙ የተገለጸው ከፖርት ሱዳን ነው። እንግዲህ ሸሽቶ አስመራ ከተማ ይገቡ። ሌላው በአማራ ክልል በኳራና አካባቢው በእብናት ከተና ውጊያዎች የቀጠሉበት ሁኔታ ነው ያለው። አርማጮ የደፈጣ ጥቃት ተፈጽሟል። በአሶ ሊበን የደፈጣ፣ በበለሳ የደፈጣ ጥቃት ተፈጽሟል። በርካታ እንግዲህ በአማራ ክልል አሁን ፋኖች እያደረጉ ከሚገኙ ውጊያዎች አብዛኛው የአገዛዙም ሰራዊት እየበላ የሚገኘው የደፈጣ ጥቃት ነው። ቀደም ሲል የፋኖ ቀጠናን እንቀባለን ብሎ የወረዳ ከተሞች እንዲሁም ወደ ገጠር ቀበሌዎች የተበተነው ሰራዊት ተመልሶ ወደ ካምፕ ለመግባት ሲሞክር የመጣበት መንገድ በደፈጣ መያዙን ተከትሎ በርካታ የደፈጣ ውጊያዎች የተከናወኑ ይገኛሉ። ጎንደር ቀጠና የተፈጸመው የጥቃትም እንግዲህ በርካታ የብልጽግና አመራሮችን ድንጋጤ ውስጥ የከተተበት ሁኔታ መኖሩን ተመልክተናል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህ ሊመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም አሉ።